ሰላም ሰላም፣ ጤና ይስጥልኝ። የመሰረት ጎጫ ማየት ተከታታዮች እንደምን አላችሁልኝ? ሰላማችሁ ብዝት ብዝት ይበልልኝ በያላችሁበት የዓለም ዳርቻ። አሁን እንግዲህ ሰርግ ልሄድ ልብስ ልመርጥ ነው እና ብዙ ጊዜ ልብስ ይዛችሁ አትምጡ እያልኩ መለፈልፉበት ምክንያትም በዚህ አጋጣሚ ታዩት አላችሁ። ገጠር ነው የሚሄደው፣ ምን ለብሼ እንደሚሄድ አላውቅም። ቁም ሳጥን ሙሉ ልብስ አለኝ፣ ግን እናንተ ምረጡልኝ። የትኛው ይሻላል የትኛው ያምራል የሚለውን እናንተ ትመርጡልኛላችሁ። ወደ ልብስ ማየቱ እንሄዳለን። አብራችሁን ቆዩ። ዝጊው መናገር እኮ የለብኝም። እንግዲህ ይዤ የመጣሁት ልብስ ይሄንን ይመስላል። በብዛት እንደዚህ አጫጭር ናቸው። ይዣሽ የመጣሁት አጓጉል ነው። እንዲህ ተለብሶ ከተማ ይወጣም። እዚህ ሀገር በጣም ነውር ነው። አዲስ አበባ ስንሄድ ለፕሮግራም ይሆንናል ብለን ተስፋ እናደርጋለን። እና ልብስ አትግዙ የሚላችሁ ለዚህ ነው፣ ልብስ አትግዙ። አሁን ይሄ የዘነጠ ከተማ ወይም የተሻለ ከተማ ቢሆን እንደዚህ ይለበሳል ማለት ነው። አንዱ እንግዲህ ይሄ ነው፣ አንዱ ይሄ ነው። ምን ይመስላችኋል? እንደዚህ ሆኜ የገጠር ልሂድ በዱላ እያባረሩ እያባረሩ የሚልኩት። ሌላኛው ደግሞ አብረን እናያለን። ተከተሉኝ። ሁለተኛ ይሄንን ይመስላል። ከሼን ነበር የገዛውት። በነገራችን ላይ ይሄ ስፌት እዚህ ሀገር በጣም ነው የሚሰፉት በአሪፍ መልኩ። እዚህ ሀገር የማይለበስበት አንደኛ፣ እዚጋ ወንፊት ነው። ሁለተኛ እዚጋ ጋ ደግሞ ክፍት ነው። ሌላ ነገር ያስፈልጋቸዋል። ሌላ ቪዲዮ አይታችሁ ከሆነ ይሄንን ቀሚስ የለበስኩት በሌላ ቲሸርት፣ ከውስጥ ቲሸርት አድርጌ ነው። እዚህ ድረስ ያለ ቲሸርት ነጭ ቲሸርት ለብሼ ነው እና የለበስኩት ይሄ ቁመቱ በጣም አሪፍ ነው በጣም ያልረዘመ በጣም ያላጠረ አሪፍ ነበረ። ግን ችግሩ አንደኛ እዚህ ወገቡ ላይ ወንፊት ነው። ሁለተኛ ደግሞ እዚህ ጋ ክፍት ነው። አያችሁት? እዚህ ጋ ክፍት ነው። እንደዚህ አይሄድም። ግን ያምራል። እኔ ወድጀው ነበር በወቅቱ የገዛሁት። በዛ ላይ ቦርጭ ጠፍቶ ሸንቀጥ ብያለሁ። የምለብሳቸው ልብሶች ሁሉ እየሄዱ ሰካት እያሉ ነው። ያው እንግዲህ ሌላኛውን ደግሞ አብረን እንያለን። ተከተልኝ ሶስተኛ ሶስተኛ፣ ይሄንን ይመስላል ቀሚሱ። ከለሩ በጣም ነው የሚያምረው፣ ከለሩ በጣም ነው የሚያምረው። እዚህ ጋር በጣም ክፍት አይደለም። በነገራችን ላይ ማንጠልጥበት ማይክሮፎኑን አጥቼ ክሬ ላይ ነበር ያሰርኩት። እየተንቆርቆርቆር ያለ ነውና እንዳይረብሻችሁ፣ እዚህ ጋር አላድርገው መሰለኝ። አንገቴ ስር እንደዚህ ይሻላል። ሶስተኛ ይሄ ነው። እንደዚህ አይነት ቀሚሶች በጣም ባይነት አሉ። አሳያቸዋለሁ በአይነት ግን አሁን ሰርግ የከተማ ሰርግ እንደዚህ ዘንፍን እንዳልኳችሁ አዲስ አበባ ቢሆን አሁን እንደዚህ ሆኜ ብሄድ። ፀጉሬ ግን ያው አልተስተካከለም፣ ልብስ እየቀያየርኩ ስለሆነ ሲወጣ ሲገባ ስለሚረብሸኝ ልብሱ የጸጉሬ ስታይል እስካሁን አላወጣሁም። እንግዲህ ሶስተኛው ቀሚስ ይህን ይመስላል። አስተያየታችሁን ኮሜንት ላይ የትኛው ቀሚስ ያምራል የትኛውስ ይሄድብኛል ከእኔ ጋራ ሱሪ ቶታሊ ትንትንችሽ ያለ ሱሪም ለብሳለሁኝ፣ ያሳያችኋለሁ። በእርግጥ ቀሚስና ሱሪ እንዴት ይሄዳል የሚለውን በዞም ትነግሩኛላችሁ። ግን አሁን ቶታሊ ወደ ቀሚስ ተቀይሬ ያለው ግን እዩት እስኪ፣ የትኛው ያምራል። አሁንም ሌላኛውን ቀሚስ ለብሰን እንምጣ። እንግዲህ ሌላኛው ደግሞ ይሄን ይመስላል። ይሄ የቀለበት የሚባል በቃ ዝም ብላችሁ ገንዘባችሁን አታውጡም። ለዚህ ነው በምክንያት ነው። እና ይሄኛው ደግሞ ይሄን ይመስላል። እንግዲህ እዚህ ጋር አለባበሱ እርቃን ነው። ከጀርባ በጣም ነው የሚያስጠላው። እዚህ ጋር ደግሞ እንግዲህ ጡት መሰረጃ ያሳያል። እዚህ ጋር ደግሞ ያው ከፍ በላት፣ ከፍ አትበል እየተታገልን ነው። እንትን ያሳያል፣ ጡት ምናምን ያሳያል። ግን ጨርቅነቱን ወድጀው ነበረ፣ የተገዛው በወቅቱ። ይኸውላችሁ ገንዘባችሁን አታውጡም እዛ ሀገር ላይ አሁን ይሄ በእርግጥ ቦርጬ ምናምን እንዳልኳችሁ እንደ ድሮ አይደለም እየቀነሰ ነው። አሁን ይሄ ተለብሶ አይሄድም ማለት ነው። በጣም የሚያስጠላ የልብስ ዲዛይን ነው እና ስፌቱ ስፌቱ እዚህ በጣም በሚያምር ሁኔታ ነው የሚሰፉትና ይህን ይመስላል። የቱን እንግዲህ ለብሼ ልሂድ፣ የቱ ያምርብኛል? ፋሽን ሾ ላይ ነን ዛሬ። ከኋላ ግን አደራችሁ፣ እርቃንሽን ሄድሽ ያላት እንዳትሉኝ ይደረብበታል የራሱም ሻርፕ አለው በነገራችን ላይ ሻርፕ አለው እንደዚህ የሚደረብና ሻርፑን ስላላወጣውትኝ ነው ሻርፕ አለው እንዲጣል ይደረጋል ማለት ነው ሌላኛው ደግሞ ዲ ይሄ ስንተኛ ነው አራተኛ የመሰለኝ እንቀጥል? ማው ራሱ ጭንቀት ነው መቀየሩ ራሱ ልብስ ማለት ነው አብረን እንከታተል ጠብቁኝ መጣ አምስተኛ ቀሚስ እንዳልኳችሁ፣ ይሄ በአይነት ነው ያለኝ፣ በአይነት በነጭ ሆኖ ጥቁር ስክዌር አለኝ። ሁሉንም አላሳያችሁም፣ ግን ዞሮ ዞሮ ሀገር ስትመጡ መልበስ የምትችሉትን ነገር ይዛችሁ ነው። አሁን ይሄንን ዱባይ በጣም ዘንጥበት ነበረ። እንደምታውቁት ሙቀት ነው ሙቀት። ሰዓት ፕሮግራም ሲኖር እንደዚህ ሞልሶ ወጣ፣ ምናምን እንደዚህ ወጣ፣ እንትን ዘንጥበት ነበረ ወጣ። ፎቶም አለኝ ቴሌግራም። ምንድን ነው ኢንስተግራም ጀምሬ የነበር ኢንስታግራም ላይ ምናምን እለቅ ነበር እንደዚህ አይነት ፎቶዎች በእንደዚህ አይነት ቀሚሶች እየተነሳውና፣ በርግጥ እንዲህ ሲጎነበስ ነው እንጂ ባዶ እንደዚህ ያን ያለ ከጉልበት በላይ ያን ያለ አይደለም። እና በጣም ነው ለብሳቸው ጠቀማቸው የነበረው። እዚህ ግን እንዳልኳችሁ ሰርግ ልወጣ አሁን እንዳለ ቁም ሳጥን ልብስ ወጡ አልቋል። እና አብረን እንከታተል ከታተል ፋሽን ሾው ይሄኛው፣ ስድስተኛ ቀሚስ የመሰለኝ። ይሄኛው በጣም ሰፊ ነው። ደስ የሚል ዲዛይን ነው፣ ቡልቡል ያለ እንደልባችሁ የሚያዝናናችሁ ብታጎነብሱ፣ ምን ብትሉ፣ በጣም ሰፊ የሆነ ቀሚስ ነው። ግን ምንድን ነው፣ በጣም ረጅም ነው። እንደዚህ ሂል ያለው ጫማ ካላደረጋችሁ መንገድ እየጠረገ ነው የሚሄደው። የዱባይ ልብሶች አንዳንዴ ወይ ያጥራሉ ወይ በጣም ይረዝማሉ። የሆነ አጓጉል ነገር ናቸው። ስፌቱ እንደፈለጋችሁት አታገኙም። ዞሮ ይህን በጣም ነው የምወደው ወጣ ስልር እናሱ ቢጎትትም መሬትም ቢጠርግም ይህንን ነው ለብሽ የሚሄደው። ግን እናንተ የትኛው ያምርብሻል? የትኛውን መልበስ አለብሽ? ሁለተኛ ይህንን ልብስ እንዳትለብሽው ብላችሁ ኮሜንት ላይ ያስቀምጡልኝ። ይሄ አምስተኛ ልብስ የመሰለኝ ይህም የዱባይ ልብስ ነው እና ልብስ አትግዙ እዚህ ግዙ። እንደፈለጋችሁት በልካችሁ የሚሰራ ቀሚስ እዚህ ማት ጨርቅ አለ። ከፈለጋችሁ ጣቃ ብቻ ይዛችሁኑ እንከታተል። ሌትስ ጎ። ይሄኛው ሱሪ ነው ሙሉ። እንግዲህ አያሳይም፣ ካሜራዬ ትንሽ ራቅ ብሏል መሰለኝ አያሳይም። ዞሮ ሱሪ ደግሞ ይውላችሁ እንደዚህ ነው ሱሪ በጣም እወድ ነበረ። አሁን እዚህ ከመጣሁ ጀምሮ ሱሪ በጣም ለብሼ አላቅም። እንግዲህ የትኛው ያምርብኛል፣ ኮሜንት ላይ ያስቀምጡልኝ። ቀሚሱ ነው ሱሪው ነው የሚያምርብኝ? እዚህ ጋር ሸፈን ሸፈን እያረኩ ነው እንግዲህ፣ ከውስጥና የሆነ ነገር ያስፈልጋል አይነት ነገር ሲለበስና ሱሪ ነው የሚያስፈልገኝ ወይስ ቀሚስ? በለበስኩት ልልበስ። በእርግጥ በጣም ስለቀነስኩኝ ሱሪው እራሱ ልልት አለ፣ ቀንሻለሁኝ። እና ሱሪ ደግሞ ይሄን ይመስላል። ብዙ ሱሪ አላሳያችሁም፣ ታይቶች ምናምን ናቸው የምጠቀማቸውና ብዙ ሱሪ ስለቀያየር አልውልባችሁም። ዞሮ ሱሪ እንደዚህ ነው የምለብሰው እና ደረታቲው ደረታቲው ይህን ይመስላል። እስኪ የመጨረሻውን ኢትዮጵያ ከመጣሁ በኋላ ያሰራሁትን ቀሚስ እና ከዛ በኋላ ለብሻው ሰርግ የምንሄደው እናያለን። ተከታሉኝ። ጉርድ ቀሚስ አላሳያችሁ። ጉርድ ቀሚስ ደግሞ እንዴት እንደምለብስ ጉርድ ቀሚስ አለባበስ እንዴት ነው? ያምራል ጉርዱ ያምራል፣ ሙሉ ቀሚስ ያምራል፣ አጭሩ ያምራል፣ ሱሪ ያምራል። እንግዲህ ባይነት ባይነት ይህ እዚህ ከመጣው አንድ ሁለት ልብሶች ነው ያሰራሁኝ። እሱን እንግዲህ ያሳያችኋለሁ። ይሄ አይፈቀድም፣ ትርጉም አለው መቀደዱ። የሆነ አባት ሲያወሩ ሰምቻለሁ። ከገዛውት በኋላ ዞሮ እንግዲህ ምንም ማድረግ አይቻልም። ይሄን ይመስላል። በአንድ ጫማ ነው ያሳየኋችሁ ሁሉንም። ጫማ አልቀያየርኩም። በጣም ሰዓት ነው የሚበለው ልብስ ቀይሮ መምጣት። እና በዛ ላይ ፀጉሬ እንደዚህ ምን ቀር ብሎ የሚታየው ይሄን ይመስላል። ጉርዱ ቀሚስ ደግሞ አሁን መጨረሻ ለብሼው የሚሄደው እና እዚህ ሀገር ያሰራሁትን አሳያችኋለሁ። ተከተሉኝ። ሌትስ በመጨረሻም ይሄን የመሰለ ቀሚስ ነው ለብሰን የምንሄደው። አጭርም ለበስን ቱሪም ለበስን፣ አሳየኋችሁ። ይሄ እዚህ ሀገር ከመጣሁ ያሰራሁት ነው። በጣም ነው የሚያምረው። አስመራ ስፌት ነው የሚባለው። በጣም ነው የሚያምረው። በጣም ውብ ቀሚስ ነው። ከቻላችሁ ይልቅ ጣቃ ጣቃ ይዛችሁ መጣችሁ ጨርቅ ዚህን የመረጥኩትኝ ከዚህ ሀገር ነው ያሰፋሁትኝ። በጣም ሰፊ ነው፣ ልቅቅ ያለ ነው። እንደ ልባችሁ የሚያራምዳችሁ ነው። በዛ ላይ ውበት በጣም አለው እኔ ሳሰራው ወፍራም ነበርኩ። በወቅቱ እንደመጣው የተሰፋ ስለሆነ እዚ ጋር ላይ ትንሽ ውበቱ ቀንሷል። ምክንያቱም ውፍረት ስለቀነስኩ ማለት ነው እንጂ በጣም ነው የሚያምረው። ስፌቱ በጣም እንደፈለጋችሁ ነው። እንደዚህ ራሱ ይሄ እንትን አይታችሁ ከሆነ አርቲስቶች ምናምን የተለያዩ ቀሚሶች ፎቶ እንደዚህ እየተነሱ ሞዴሎች ምናምን አሉና በጣም ነው የሚያምረው። ከቻላችሁ ከቻላችሁ ጣቃ ይዛችሁ ነው ወዳችሁና ፈቅዳችሁ ለተከታተሉ ለነበራችሁ ከልብ እናመሰግናለን። ላይክ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ጠቃሚ ቪዲዮ ነው ያጋራኋችሁ። ከቻላችሁ እስከ መጨረሻው ያያችሁ ልጆች በጣም አመሰግናለሁ። እስከ መጨረሻው እዩት። የምትረግሙኝም ትኖራላችሁ የምትመርቁኝም ትኖራላችሁ፣ ባሳየኋችሁ ነገር ላይ ዞሮ ዞሮ እነዛን ነገሮች ወደ መሀል ከተማ ወይም እንደ ወደ ነበርኩበት ሀገር ካልሄድኩ በስተቀር ሰብስቤ ሰብስቤ ምንም የጠቀሙኝ ነገሮች የሉም እዚህ ሀገር ላይ እና የተወሰኑ ልብሶች ናቸው እዚህ አሁን እየተጠቀምኳቸው ያለሁት። የምትጠቀሙበትን ነገር ይዛችሁ ኑ። ከቻላችሁ ጣቃ ብቻ ይዛችሁ ኑ። ስፌት እዚህ በተለያየ መልክ ይሰፋሉ። ይሄ እንደውም ሁለተኛ ቀሚሴ ነው። አንዱ ወደ ውስጥ ነው፣ ይሄ አስመረው ወደ ውጭ ነው። ያኛው አስመረው ወደ ውስጥ ሆኖ የተሰፋ ቀሚስ አለኝና። ቪዲዮ ሰርችበት አለው ዞሮ ታውቁት ይሆናል። ከለሩ እዚህ ሀገር ነው ያሰፋዋቸው። በጣም ነው የሚያምሩት። አንገታቸው ራሱ በጣም ነው የሚያምረው። የተገላለጡ አይደሉም፣ አሪፍ ናቸው። በዛ ላይ ስትሄዱ ግርማ ሞገስ ይሰጧቸዋል። ስትለብሷቸው ግርማ ሞገስ ይሰጧቸዋል። እና የሚጠቅማችሁን ነገር ይዛችሁ ነው። በጣም ነው የማመሰግናችሁ መልካም ጊዜ ይሁንላችሁ። ወዳችኋለሁ ዞሮ አሁን ይሄንን ለብሼ ሰርግ ሊሄድ ነው ማለት ነው። ምንም አማራጭ የለኝም። ነጭ ልብስ ለብሶ ወይም አበሻ ቀሚስ ለብሶ አይኬድም። አንደኛ ዝናብ እየጣለ ክረምት ነው፣ ሁለተኛ ደግሞ ገጠር ስለሆነ ንጽህና ያንሳል። ቢያንስ እንደዚህ ፈካ ያለ ነገር በቀላሉ አጥባችሁት የሚጠራ ነገር መሆን አለበት። ይሄ ቆሻሻ ይይዛል፣ ግን ሲታጠብ ይለቃል በቶሎ ማለት ነው እና አመሰግናችኋለሁ። ወዳችኋለሁ። ላይክ፣ ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። ወደ ሰርጋችን ሄር ነው። ባይ ባይ። ወዳችኋለሁ።